በነገራችን ላይ ዶናይ እንዲመጣ ግብዣ ቀርቦለታል። መቱ የምረጡ እንቅስቃሳ ማድረግ ይችላለ። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝ ዮናስ ችላ ብላይ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትን ሚሆን በፖለቲካም በብዙ ነገር

ከሰይፉ ምን ታዘባችሁ? ሰይፉ ሰይፉ ላይ ኮመንት እየገቡ ሰባር አምስት አንድ ያልሰጡ ሰዎች አስተያየት እክሲ ሰጡ። ሰይፉ ሴቶች ምን ታዘባችሁ? የአራት ወር ትዝታ እንኳን አልኩ አይደለም። ሰይፉ የሰራው በጣም ትልቅ ስራ ለሀገሩ፣ ለህዝቡ፣ ለወገኑም እና በጣም የገረመኝ ከብቶ ሲሰይፉት ሳቄ ነው የመጣው ሀበሻ ማለት እንደዚህ ነው። ሊያ አግቢ ና ይሻት ወይስ ከነገር ለት ስለምን ነው የሚባለው? ለማኝ ከተማኝ ከለምክ የሰው ተመጽዋች ኮንክ የሚሰጥክ የፈለገው ነው የሚያርግክ፣ ይዘልፋል፣ ያንቋሽሻል። ከፈለግክ ስትለምን ወይ እ እ አባቴ የስ የስ ከለምንክ እንደዚህ ነው ለማኝ ኮንክ እንደዚህ ነው።

ዲቻ ምናምኖቹን አነሳ ተብሎ አንድ ሰው ሰይፉን ያህል ለሀገሩ ለምን ስንት ነገር የሰራን ሰው ከፍ ዝቅ አድርገህ ስትሰደብ ስታይ፣ ሀበሻ ማለት ነገር አንተ ምን እንደሚሰድብህም ማወቅ አለ። ሀበሻ ለሀገሩ የሰራውን ሰው እንደ ቀልድ ነው የሚረሳው፣ እንደ ቀልድ ማለት ነው። እና አይደለም እኔን ማለት ነው። ያው ምን እንደ ልብ የምናገር ሰው ካይስ እናንተ ሞዴሬተሮቼ ግን በጣም እያናደዳቸው እንዴት ሲደጋገሙ ለምንድነው ማታነሷቸው አንተ አንተ ደግሞ አንተ አሁን እንትን ያደረከው ማለት ነው ሚት ያደረከው ካንተ ላይ እራሱ ዞርባሉ አቀሳሰሪ ስራዬ ነው ወሬ በዛው ያማቀሳሰሪ ስራዬ ነው እናንተስ ምን ሰሙት ወሬ አይደለም እንዴ ታሳሪፍ ነው እናላለሁ። እኔ እኮ ትገርሙኛላችሁ። እኔ እኔ ሳውሮ ነው አቀ ታሳሪፍ ነው ገና ዩቱብ ላይ ሊዳር አይደል እንዴ ታኔ ናጭ አይ ማስታወስ ግድ ይለናል። ቤተሰብ ማስታወስ ግድ ይለናል። መርሳት የለብን የተደረገላችሁን መርሳት የለባችሁ። ማስታወስ የሚባል ነገር አለ። አስታዋሽ መሆን አለባችሁ። አመስጋኝ መሆን አለባችሁ። ውለታ የዋለላችሁን ሰው መዘንጋት የለባችሁ። እ

ይሄ እዚህ ጋር ፊት ለፊት እሱ ጋር ኮፈኑ ምኑን ሆኖ? አይ አጽዱ አይደለም ያልኩህ። ኮፈኑ ምኑን ሆኖ እሱ ጋር ይታያል። እዛ ጋር እያት፣ እሱ ጫፉ ላይ እዛ ጋር ነጭ አይታየም ነው አባቴ። እጄ ባለበት ስትሬት

አልቸገረኝ በጣም አልተቸገር። እና ደግሞ መስራት አሪፍ ነው። የኔ ፍቅር ሙሉ ከለምንሽ

ሰውኔ አባት ሲያሳዝኑ ጋይስ ትልቅ ሰውዬ ናቸው። ግርግዳ ስር ተገድፈው ቁጭ ብሏል። እንዴት እንደሚያሳዝኑ ታዩ። አውዝቢላ ቢላ ሸይጣን ያረቢ አላህ እንደዚህ አይነት ኩም ጻፊ ልሻል። ሰግደሻል፣ ሰላት ምናምን ስታፈረላ ስታፈረላ ስታፈረላ

ጋይስ አገልግል ልብላ ዛሬ አሁን ፓስታ ልብላ? ምረጡልኝ እስኪ። ጾም አይደለ ዛሬ? ምን ልብላ? አገልግል ምሳ እበላለሁ። ኦኬ፣ ዛሬ ሮብ ነው ዛሬ ላይ የገርሞቹ ምን እኔ ዛሬ ምስሉን ያጠጣሉ ምን ልብላ? አገልግል ነው፣ አገልግል ልብላ ኦኬ፣ አገልግል ነው እንድበላላችሁ ምትፈልጉት አገልግል።